ፍስን አታስጨንቅ፣ እንዲያልፍ የተጻፈ ያገኘህም እንዲያገኝህም የተጻፈ አያልፍም። እኛ ካስብነው ይልቅ ያስብልን ፈጣሪ ይበልጣል። እናመስግን በኢየሱስ ስም ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ውጭ ሀገር ያላችሁ፣ እዚህም ያላችሁ፣ በእያንዳንዱ ቦታ ያላችሁ ሰላማችሁ ይብዛ። ዋናው የሰው ልጅ ሰላምና ጤና ነው እና እና ሰላም ሲኖረን ሁሉ ነገር የምናደርገው እና ቤተሰብ እንዴት ናችሁ? አለን ትንሽ ጠፋ ብያለዋ፣ ቢዚ ነበርኩኝ። ያው እንደነገርኳችሁ ባተሌ እና ወደዚህ ወደዛ ስሯሯጥ ስራ ላይ ነበርኩኝ። ለዛ ነው ቪዲዮ ለመልቀቅ ያልተመቸኝ እና በተቻለኝ አቅም ለመምጣት እሞክራለሁ። ቶሎ ቶሎ የተቻለኝን አደርጋለሁ። ትናፍቁኝ ያላችሁ ደግሞ በጣም ነው የናፈቃችሁኝ። ቤቴ ላይ አልመጣሁም ሌላ ቤት ነበር እየመጡ የነበረው። ዛሬ ላይ ግን ቤቴ ላይ መጥቻለሁ። ያው እንደነገርካችሁ ከዚህ በፊትም ያው ያለው ድባቡ ሚዲያ ላይ ያለው ነገር ለመልቀቅ ብዙም አያስደስትም ብያችኋለሁ። ግን አንዳንዴ ደግሞ ሁሌ የሆነ የሆነ ነገር ከሚሆን አንዳንዴም ወጣ ብሎ እንደዚህ ማሳለፍም ደስ ይላል እና አሁን ስራ ቦታ ነበርኩኝ፣ እና አብዬ ደውላልኝ ነበረ ትናንትና ምናምን። ዛሬ ልደቷ ነው ነይ ተገኝልኝ፣ ፎቶሾፕ አለኝ ምናምን ነገር አለችኝ። ሌላ ጓደኞቿ ምናምን አሉ ማውቃቸውም ማላውቃቸውም ጓደኞቿ አሉ አብረዋት። ግን አልችልም ብያት ነበረ ማለት ነው። ምክንያቱም የነበርኩበት ቦታ ሩቅ ነበርኩኝ ትንሽ እና አልመጣም ብያት ነበረ። ግን አሁን እሷን ሰርፕራይዝ ነው ማድረጋት እና ውዶቼ፣ አጋጣሚ ሆኖ ነገሮችን አመቻችቼ ከሚከፋት በሚል መጥቼ ያለሁኝ ያለሁት ደግሞ በጣም የሚያምር ግቢው፣ በጣም ነው የምወደው አየሩ ነፋሻ ነው እና መጥቼ ነበረ። አየሩ በጣም ደስ ይል ነበረ። በጣም የሚገርም ጊዜ አሳልፈን ነው የሄድኩት። ዛሬ ሁለተኛ ጊዜ መምጣቴ ነው። እዚህ ግቢ ነው ፎቶሾፕ ያላት እና መንደስ ፋውንዴሽን ይባላል አካባቢው። በጣም የሚገርም ነው። ካሜራማን ትንሽ ቆይቶ የሚያሳይልኝ ይሆናል። ምክንያቱም አካባቢው ብትቃኙት እንደኔ ደስ ይለኛል። የሆነ ንጹህ አየር ነው እምላችሁ። የሆነ እንዴት ነው ወጣ ብላችሁ ስታሳልፉ ያለው ሰላም በጣም ነው ደስ የሚለው። ከሁካታ ስትወጡም እንደዚህ አይነት ነገርም ሲኖር በጣም ደስ ይላል። እና እኔ ደግሞ ሞር ኢንጆይ የሚያደርገኝ እንደዚህ አይነት ቦታ ላይ ስገኝ ነው። እና በጣም ደስ የሚል ቦታ ነው ያለሁት። እና አብዬን እንደምመጣ አታውቅም። ገብቻለሁኝ፣ ግቢ ውስጥ ነኝ አሁን ያለሁት። እና አብዬን ሄደን ሰርፕራይዝ እናረጋታለን። ትንሽዬ ደግሞ እንትን ብትሆነኝ ማስታወሻ ብትሆነኝ በሚል የሆነች ነገር ገዝቼላታለሁኝ። እና እቺ ትንሽዬ ነገር ምን ትሆን ለናንተም ሰርፕራይዝ ነው። እሷን ሰርፕራይዝ ሳረጋት ነው የምታዩት። እና ምን እንደሆነ ውስጡ እስቲ አብረን የምናየው ይሆናል በኋላ ላይ ማለት ነው። ከሷ ጋራ እና የሆነ አላ ሲምፕል ሆኖ እንዲቀርብ ነው የፈለግኩትኝ ለዛ ነው። እና ምን እንደሆነ ውስጥ ላይ እስቲ ገምቱ። እሷን እስካገኛት ድረስ ማለት ነው እና ቤተሰብ እስቲ አብረን እናሳልፋለን ከእሷ ጋራ አብሬያት በመሆኔ ደስ ብሎኛል። ምቀር መስሎኝ በጣም አዝኜ የነበረ ምክንያቱም መገኘት ነው የምፈልገው በእንደዚህ አይነት ቦታ ላይ እና የኔ ውድ እንዴት ምን ያህል እንዴት ናት ምናምን የሚለውን እኔ እስካያት ጓጉቻ አለሁ። እና ትንሽ ደግሞ ዳገት ነገር አለቻት ግቢ ውስጥ ከተገባ በኋላ እንዴት ደክሞኝ እንደቆንኩኝ አጠይቁኝ። እዚች ጋ ማለት ነው እሷ ጋር ከመድረሴ በፊት መግቢያውን ልስራላችሁ ብዬ ነው ማለት ነው። በኋላ ላይ ያለው ድባብ አብሬ ማሳያችሁ ይሆናል። አካባቢውን በዛ ውስቲ ቃኘት ቃኘት ታደርጋላችሁ እና እየተጓዝን ወደ እና አካባቢውንም በዛው እስቲ አስጎብኝልን ካሜራማን። በጣም ነው የሚያምረው። እኔ በጣም ነው የወደድኩት። ከምላችሁ በላይ ቪው ደስ ይላል። በጣም በጣም ነው የወደድኩት። አላውቅም እኔ እንጃ። እና በጣም ነው የሚያምረው። እዚህ መጥታችሁ እናንተም ሪላክስ አድርጉ፣ በከተማ በመኪና ምናምን ጭንቅንቅ ያላችሁ ሰዎች ጓደኛ ልክ እንደ ምሶሶ ነው። ከፍቶኛል ስትላቸው ካንተ በላይ የሚከፉ ሰዎች በዙሪያ ካሉ በጣም እድለኛ ነው። ይበልጥ ደግሞ መከፋትህን ስትነግራቸው የሚረዱ ካሉ በምድር ላይ ካንተ በላይ እድለኛ የለም። ስለዚህ ደግሞ አንተ በፍላጎት ከምትመርጠው ጓደኛ ይልቅ በአስቸጋሪ ጊዜ ላይ ሆነ ሳለ ጊዜ ራሱ የሚያመጣል ጓደኛ የተሻለ ነው። ያልፍ የተጻፈ ያገኘ እንዲያገኘህም የተጻፈ ያልፍ እኛ ካሰብነው ይልቅ ያስብልን ፈጣሪ ይበልጣል እናመስክ በኢየሱስ ስም እንዲ ማነው አረ በእግዚአብሔር አንቺ አረ ምድን ነው የእኔ እናት እንኳን ተወለሽልኝ እንኳን ተወለሽልኝ

እንዴት እንደደነገኩት ቃል ደግሞ፣ ቅድም ላይ እዛ ጋር ፎቶ ሹት ነበረኝ ነበርኝና እንስሳት ነበሩ። ወይኔ! እሺ፣ አይ፣ እንስሳት ጥሩ

እና አሁን ሄጄ ቤት ምናምን ልቀይር ሰርፕራይዝ ማድረግ አለብኝ፣ ድንገት መጥቼ ብዬ ነው። እንኳን ለዚህ ቀን አደረሰሽ፣ እንኳን ተወለድሽ፣ ለልጆችሽ ረጅም አመት ያኑርሽ፣ ለቤተሰብሽ ድምቀት የሆነች ናት። በነገራችን ላይ ቤተሰብ እንዴት ናት? ልንጨርስ አካባቢ ነው የደረሰው። ወረዳ አልቋል እኮ ነው። መሽቷል አየሩ ምን

በቃ በኢትዮጵያ ሁሉም አለ። ያው እኔ ማንነቴን የወጣሁበትን ባህል በጣም ስለምወድ ለምን ለቤተሰቦችስ ሼር አላረጋቸውም ብዬ በዚህ መልኩ እንዲሆን ፈለግኩኝ። ና ወደድሽው? በጣም አሪፍ። ይህ ጊዜ ልዩ አርገሽ በማስቀመጥሽ ራሱ ለልጆች በኋላ ሲያዩት ደስ ይላል። እድሜ ይጨምራል። ትልቅ ሆነች ደግሞ ቁጭ ብለሽ ይህን ቪዲዮ ስታዩ ወይኔ እንዲህ ነበር እኮ ያለች ባይገርም። ሽሪቢቱ ላስቤ ነው። ምክንያቱም እኔ አብዛኛውን ጊዜ ለልደቴ አቴንሽን አልሰጥኩም እውነት። ያው አንዳንዴ እንዲህ በፎቶ ምናምን አሳልፈዋለሁ እንጂ ኬክ አስጋግሮ ምናምን አይ፣ ኖርማል። ግን እንዲህ አሁን ጊዜውን አስመልክቶ የደስ ቀን አስመልክቶ የሆነ ነገር ወጥ ያለ ነገር ለየት ያለ ነገር ስታደርጊ ደስ ይላል። ወይ በጣም ነው የምወደው። እና ዛሬ በልዩ ሁኔታ ነው ያደረግሽው የእውነት እና በጣም በተለይ ደግሞ እዚህ ግቢ መሆኑ በጣም ስለምወደው አላውቅም፣ የሆነ ጊዜ በኋላ ወድጃው ነው ግቢው ማለት ነው። ግን በእኔ ምክንያት ነው የወደሽው? አዎ በአንቺ ምክንያት እኮ ነው። አያችሁ ጥሩ ነገር ይጋባል። በቃ እግዚአብሔር፣ ደስ የሚል አየር እና በቃ ሲጨንቃችሁ

አንጂ ለውዝናዊ አራሁ ለምን እንደዛ እንዳልኩ መቼም አብዛኞቻቸው ይገባቸዋል ብያለሁ። እስቲ ገምቺ ምን ይመስላል? እስቲ ገምቺ፣ ገምቺ። መክፈት አይቻልም። መጀመ በእጅ ዝም ብለሽ ለውዝ ነው። እንዳትደግመሽ። ቸኮሌት፣ ቸኮሌት ነው። ቸኮሌት በጣም ወዳለሁ፣ ግን እሷም ተወዳለሁ። ያስተልፋ ደግሞ አታመጣለ ልት ለመናገር ምን ሊሆን ይችላል? አይ አይከፈትም። ምን ነው ገምቺ። መጀመሪያ ነው ግን ገምቺ። እንግዲህ የሚሰበርም አይደለም። አይንሽን ጨፍኚ። አዎ በታማኝነት መግለጥ አይቻልም እና ዞር በይ። እሺ ይከፈት ነው፣ ቤተሰብ ሊከፈት ነው። ከነሽ ጨፍኝ። ቤተሰብ በነገራችን ላይ ያልነገርኳቸውን ሰርፕራይዝ ነው። ለአንቺም ሰርፕራይዝ ነው ደግሞ በዛሬው ቀን ምንድን ነው ብቻ ቸኮሌት አምጥተሽ እንደይ እና ቸኮሌት እና ቸኮሌት ወጄ ይላ አይ አሎ ዛሬ አሎ እ አንቺ ደግሞ እንኳን ተወለሽልኝ ለማለት ያህል ነው። እቺ ብዙ ሆና ምናምን አይደለም ግን እንኳን ተወለሽልኝ የኔማ እ አመሰግናለሁ። ወደድሽው? አዎ በጣም ነው የሚያምረው። በቃ ደግሞ ይሄ ልብ ቅርጽ ፍቅር ለመግለጽ አሜን፣ አይለየን፣ ሰላም በጤና አብሮ ያቆየን እንዲሁ ለቀጣይ አመት ነው ግን ያው አላ ቀኗን በማስታወስ አይ ለስጦታው ብቻ ሳይሆን እኔ ራሴ ማለት ነው፣ እንዴት ሆኜ እንደመጣው የእውነት ትናንትና፣ በቃ ግዴታ መገኘት አለብሽ ስትይ ከፍቶሽ ስለነበረ ስታወሪ መገኘት አለብኝ ብዬ ነው የመጣሁትኝ እንደ መሸ እያወቅኩኝ ግን አመሰግናለሁ። በጣም ያው እንግዲህ ቤተሰቦች በእኔ በተጨማሪ አመስግኑልኝ። እውነት ለመናገር እሷ በቃ ሁሉን ነገር ነው የምታስረሳው። እንዳያቸዋት ጥርስ በጥርስ ነች፣ ሳቅ በሳቅ ነው። ስለዚህ አሁን ከዚህ በኋላ እንደውም ድጋሜ ፎቶሽቱን ልጀምር ልጨምርበን ጨምሬናን ያው ከአንጅ ጋር ማን ፎቶ ፈልጋለሁ። ምን ማለት ነው? ይህ ጊዜማ ስስቶ እናደርጋለን ፎቶ ፎቶ ያስፈልጋሪ ማለት ነው። ሌላ የሀገሬ ባህል ልብሶች አሉ፣ እነሱን አሳይሻለሁ። ስለዚህ አብረን እንጂ እናደርጋለን ፎቶ ፎቶ ፎቶ እንነሳ። እንዴ ወደዳችሁ ታልጣራጥሩኝ ያ እና ቤተሰብ ሰርፕራይዝ ፈሳፍልኛል። ቤተሰብ አመጣለሁ። እንግዲህ ከአብዬ ጋር ከአሁን በኋላ እንግዲህ ቪዲዮት የማይቀርብ ምናሳልፈው ነገር ይኖራል እና በዚህ አጋጣሚ ደግሞ ኤልዱ ደግሞ ስላልሳለሁ እርኩናት ትንሽ ቀረብ በመለው ነኝ ነሷ። እና ኤልዱ ይሄን በዛው መልካም ልደት በይልኝ። ለጓደኛሽ እኔ አመሰግናለሁ። ባውለሽ በጣም አመሰግናለሁ። እና ዛሬ ውሎሽን እንዴት ነበረ? በዛው ነገር ያቸዋለው ወይ? በጣም ደስ የሚል ነበር። እንደነበርኩ ፎቶ ብቻ ነው። ሌላ ኬክ ምናምን ጠብቃችሁ ነበር እንዴ? ውድቺ፣ ያው በእኛ ሀገር ባህል ኬክ የለም። ድፎ ዳቦ ግን ማስደፋት ነበር። ይኸውላችሁ ጓደኛዬ ነች። አምባሻ የለም እያለች አገልግል ስታይ አምባሻ አማራሽ። እና እንደዛ ነው እንግዲህ። ባይባይ እንገናኛለን።